ልዩ መለያ የሆነውን የጀማ ሰላት በጋራ እንዲሰግድ ሰፋ ያለ ቦታ በመጠየቅ ለኢትዮጵያውያን ሙስሊሞች ብቻ ሳይሆን ከሌላ ዓለም የሚመጡ ሙስሊሞች ሊጎበኙት ሊያዩት የሚችሉ ተለቅ ያለ የእስላም ምልክት የሆነ መስጊድ እና የጀማ ሰላት ቦታ መስራት እንፈልጋለን ስላሉ ይህንንም ለማሳካት በጽኑ የምንሠራ መሆኑን በዚሁ አጋጣሚ ላረጋግጥላችሁ እፈልጋለሁ። ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ከዚህ ዓለም በሞት ተለዩ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ከዚህ ዓለም በሞት ተለይተዋል። ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ባደረባቸው ሕመም በሕክምና ሲረዱ ቆይተው በዛሬ ዕለት ከዚህ ዓለም በሞት መለየታቸው ታውቋል። እንግዲህ በ85 ዓመታቸው ነው ከሞት የተለዩት። ከቢት በፊትም ደግሞ በንግግራቸው ይታወቁ ነበር በመልካምነታቸው ሁሉንም የሰው በሰውነቱ በሰውና በሰው በመሆኑ ብቻ በሰውነቱ ይከበር፣ በሃይማኖት በዘር አይከፋፈል፣ በሃይማኖት በዘር በተለያየ ነገር በኢኮኖሚ ደረጃ ወይም ደግሞ ደሃ በመሆኑ ወይም ሀብታም በመሆኑ ደረጃ አይሰጠው፣ ሰው ሰው በመሆኑ ብቻ የፈጣሪ ሰው ሰው ፈጣሪ የፈጠረው ሰው በመሆኑ ብቻ ይከበር በማለት ይታወቃሉ። እነዛም ደግሞ ብዙ ህዝቦችን ብሔር ብሔረሰቦችን የተለያዩ ሀይማኖት የሚከተሉትን የሚወዱ ለኢትዮጵያ አንድነት ሁሌ የሚያለቅሱ አባት ናቸው። ከዚህ በፊትም ደግሞ በቅርብ ታመው አልጋ ላይ ሳሉ ራሱ የተናገሩት ነገር እጅግ የብዙ ኢትዮጵያውያን ልብ ሰብሮ አሳዝኗል ማለት ነው። ይሄ ምንድን ነው የተናገሩት ነገር? እኔ ሁሌም ማታ ማታ ስተኛ አለቅሳለሁ። ሁሌም በእንባ እንዳለቅስኩ ነው። ምክንያቱም ስለ ኢትዮጵያ ያሳስበኛል፣ ስለ ኢትዮጵያ ሕዝብ ያሳስበኛል። በየጊዜ መፈናቀል፣ በየጊዜ መሞት፣ በየጊዜ መጋደል፣ ሰው ሰው ላይ ጨካኔ ነገር ማስራት፣ ሰው ሰው ላይ ተንኮል ማስራት፣ ይህ ሁሉ ያሳስበኛል። አላህ ሆይ ለምንድን ነው ብዬ ሁሌም ጸልያለሁ፣ ብለው ሀሳባቸውን ሰጥተው ነበረ። በሰማንያ አምስት ዓመታቸው ነው ያረፉት እጅግ በጣም መልካም ሰው ነበሩ። ጥሩ ሰው ነበሩ። ለመላው ሀገር ለኢትዮጵያ የሚያስቡ እውነትም ኢትዮጵያ ዛሬ ትክክለኛውን ሰው፣ ትክክለኛውን የሃይማኖት አባት፣ ትክክለኛውን አባቱን ያጣቸው ማለት ይህ እጅግ በጣም የሚያሳዝን ነገር ነው። ነፍሳቸውን በአጸደ ገነት ፈጣሪ ያኖርልን፣ ለዘመድ አዝማድ ለወዳጆቻቸው ደግሞ መጽናናትን ይስጥልን እያለን እንደነሱ አይነት ሰዎች ደግሞ እንደሚነሱ እስልምና ብዙ ነገሮች እንዳስተማረ ብዙ መልካም ሰዎች እንዳሉ አሁንም ደግሞ የሚመጡ ልክ እንደሳቸው ጥሩ መልካም እንደሚሆኑ ምንም ጥርጥር የለንም። እግዚአብሔር ፈጣሪ ደግሞ ለመላው ቤተሰቦቻቸው አሁንም በድጋሚ ላለው መጽናናትን እየሰጣቸው ለማለት እወዳለሁ። ሁላችንም ብንተባበር አንድ ብንሆን በየሃይማኖታችን መልካም ብንሆን ምን ያህል ቺን ሀገር ወደ ጥሩ ነገር መውሰድ እንደምንችል እሳቸው አንድ አራያ ናቸው ወይም ደግሞ ማሳያ ናቸው ማለት ነው። ሁሉም ሰው እንደሳቸው ቢሆን፣ እንደሳቸው መልካም ቢሆን፣ እንደሳቸው ትክክለኛው የሃይማኖት ሰው ወይም ደግሞ ትክክለኛ የ ሃይማኖት መሪ ቢሆኑ ሁሉም ከልባቸው ባመኑበት ቢኖሩ ለምሳሌ ክርስቲያን እንደ ክርስትናው፣ እስላምም እንደ እስልምናው ቢኖር ሁሉም ይህች ኢትዮጵያ አትጣላም፣ በዘር በሃይማኖት በተለያዩ ነገር አትከፋፈልም ነበር ማለት ነው። እውነትም ዛሬ ኢትዮጵያ ትልቅ ሰው ነው ያጣችሁ። እጅግ በጣም ልቤም ነግቶኛል በማለፋቸው። ያው ብዙ ጊዜ ደግሞ ፈጣሪ የፈቀደው ነው የሚሆኑ እንጂ ያሰብነው ደግሞ ምንፈልገው አይሆንም። ያው ፈጣሪ ፈቅዶ ደግሞ ወደ ራሱ ስለሰበሰባቸው ያው ፈጣሪ ምክንያት ለሁሉም ነገር ላደረገበት። እንግዲህ ፈጣሪ አሁንም በድጋሚ ነፍሳቸውን በጸደግነት ያንድሮላለው። ለዚህ ቻናል ሲሆናቸው ሰብስክራይብ በማድረግ ቤተሰብ መሆናቸው እንዳረሱ በቅርብ ጊዜ ደግሞ መቶ ሰብስክራይብ እንገባለን። ሰላም ሁኑልኝ።